እዚህ በመቀጠል የማስተላልፍላችሁ መልእክት አንደኛ ማህበረሰባችን ይህ የተጋረጠበትን የህልውና አደጋ በመቀልበስ ከልጆቹ ከፋኖ በዱር በገደል ከሚሳደዱት ከጠላት ጋር ከሚፋለሙት ኃይሎች ጋር ከጎን ተሰልፎ የአካባቢውን ሰላም እንዲያስጠብቅ ጥብቅ ማሳሰቢያ ለመስጠት ነው። ነት ወዶ ገብነት የሚባለው ፈብሮ ወዶ ወደ ስልጠና መግባት ብቻ ነው። ወደ ስልጠና ከገባ በኋላ ወደ አደረጃጀት ከገባ በኋላ ከትግሉ ድርጅቱ ሳያሰናብተው መውጣት አይቻልም። ለዘመናት ለሀምሳ አመት ሙሉ ስንጨቆን ኖረን ነው ወደዚህ ትግል የገባነው። ሌላ እምነት ለመቀበል ነው። የስድስት ስልሳ ስድስት እምነት ተከታይ ነው አብይ። የብልጽግና ስርአት ማለት የስድስት ስልሳ ስድስት ተከታይ ነው። ወንድ ለወንድ የሚያጋባ ሴት ለሴት የሚያጋባ ይህን ስርዓት ነው። ይህን ስርዓት ፈጽሞ አንፈቅድም። እንደዚህ ያለ እምነት እንዲኖር አንፈቅድም። ኢትዮጵያ ውስጥ እንዲገባ አንታገስም። የማይተካ ህይወታችንን እንሰጣለን። እናጠፋቸዋለን። ይህ አሁን ከሳለው የምትለው ኦርቶዶክስ ለትዝታው ይሄንን ሰጥቶ ለዚህ ጉዳይ ከሳለው ብላ ፍርድ ቤት ስትሄድ ይሄንን አቅርቦ ፍርድ ቤቱ እሷን መጠየቅ ነው። ብልጽግናን ተሳድባለች። አብይ ያለችዋለ የወንጌላውያን ቤተ እምነት ወንድ ለወንድ የሚያጋባ ነው አሉ። እንዲህ አይነት ስድብ እየተሳደቡ ነው። ለመክሰስ አቅም አለን የሚሉት ይህንን አሳልፎ ሰጥቶ ከዛ ተልትለው ሲመጡ ጠበቃዎችን ምናምን እስኪ ማረፊያ ቤት ረፉ። ለዚህ መልስ ስጡ። ይሄ እኮ ትልቅ ወንጀል ነው። በመንግስት ስር በተመረጠ መንግስት ስር ያለች ቤተክርስቲያን እነዚህ ጉሬላ ፋይተርን አምጥታ እንደዚህ አይነት ህዝቡን ቅስቀሳ ጸሎት ለመጸለይና ለማምለክ የመጣውን ህዝብ እንደዚህ አይነት ቅስቀሳ እንዲደረግ ታቦት አውጥታ ማስደረጓ ትልቅ ትልቅ ትልቅ ወንጀል ነው፣ ወንጀል ነው። እኛ ቅድም ተናገር ያለው እዚህ ውስጥ አማራ አለን፣ ሁሉ አይነት ዘር አለን። የዘር ጉዳይ ሳይሆን ይሄ ኢሊጋል ነው፣ ወንጀል ነው። ስለዚህ ይሄንን አቀብሉትና ለትዝታው እዛ እንትን ሲል ተሰብስበው ይክተቷቸው። ያ የበሰበሰ ያልኩት ይሄንን ነው። አሁን ቀሲሱ አልበሰበስን ማለት ይችላሉ። ዳጊዬ ቀጥል፣ ተባረክ ተባረክ። ጌርሳም አስቸግረናል፣ ተባረክ ይቀጠሉ። ይንቱን አይረዘም ብዬ ነው ላይክ ማስታወቂያ እንዳይሆን፣ ያው ያው ፖለቲካ እንትን ላይ ስላለው ነው የምንሰራው ማስታወቂያ እንዳይሆን፣ ሌላውን ነገር እዛው እንደጀመሩ የጨርሱት። እኛ ሞር መንፈሳዊ ነገር ላይ ስለሆነ ጊዜ መፍቸት ያለብን ግን መረጃውን ግን ማጋራት ስላለብን ጌርሳ የሚያደርገው ነገር ጥሩ ነው። ትንሽ ግን ሳይበዛማ ብቻ ማሰማት ይቻላል። ተባረኩ። ጥሩ ቀጥሉ፣ ሰሊ ቀጥሉ ጥሩ ነው። ያዛችሁት መነን እስኪ አውሪኝ። አንቺ ምንድን ነው ማወራት ማለት እሱ ከኔ የተለየ የተሻለ፣ እኔ ከእሱ የተሻለ አወራለሁ ብዬ ሳይሆን እሱ በጣም ኖኖታይ እሱም በቃ ልንግባባ አልቻለም። ከሱ ጋር ከአንቺ ጋር ከዚ በፊትም ስላወራ እስቲ እናውራ። ከአንቺ ጋር እሱ ጭራሽ ከሱ መንፈስ ጋር አልግባባም ጥሩ መንፈስ የለው። አይ እንግዲህ ያላወቁትም እንጂ ሰው በጣም የተረጋጋ ጥሩ መንፈስ ያለው ወንድም ነው። አላቅም እንግዲህ ምን እንደሆናችሁ ብቻ። ኤኒዌይስ በርዕሱ ስናወራ ያው ርዕሱን የገባንበት ቪዲዮውን ያየነው ያው እግረ መንገድ እያወራን ስለነበረ እሱን አወራ ደስ ይለኛል። እንደ መጽሐፍ ቅዱሱ ልናገር ሲሉ ስለነበረ ቅድም እንግዲህ ኦርቶዶክሳውያን ብፁዓን ናችሁ ካልን ከምን አንጻር ነው? እርሱን ጥያቄ ቢመልሱልኝ። እርሶስ ውስጥ ብፁዋን ነት ወይ ብፁ ነት ወይ እርሶ። እሱን ይቆየንና አሁን ቢዶንን እንኳን አላየሁትም ነበር ዛሬ ነው ያየሁት። ይህም ቢዶ ምን ምንም ብለን ልንለውም አንችልም፣ ምክንያቱም ስለ ቪዲዮ አዲስ ስላየሁት አላየሁትም። ኮሜንት አድርጉ ቪዲዮ ላይ ሄደው ዩቲውብ ላይ ኮሜንት አድርጉ። በቃ ስለ ቪዲዮ አናውራ። በርእሱ ከእሷ ጋር ማውራት ትችላሉ። በዛ ላይ ሀሳብ ሰጥ ደስ ይለኛል። እንደ አንድ ቤተክርስቲያን እስኪ እንስማቸው። ትንሽ ደቂቃ እንስጣቸው፣ እንስማቸው። እሺ ምንድነው ያሉት ሀሳብ? ስለ ፋኖ እዛ ሄዶ ታቦት ወጥቶለት መስቀል፣ ትልቅ መስቀል ወጥቶ ቀሳውስት ከበውት ጦርነት ያነሳሳው በቤተክርስቲያን በራፍ ላይ ምንድነው የእርሶ ምልከታ? አስተያየት ልስጥ ብለው ብዙ ጠይቀዋል። ይስጡ። አቀስስ መንን ካላናገራቸው አይናገሩም። እኔንም አያናግሩኝ እንጂ አረ አናግራለሁ እኔ ለምን አላናግርም። መነን ብዙ ቦታ ላይ እኮ ስለተገናኘን ማውራት የማውራት ሲስተማዋ ከኔ ጋራ ስለተስማማ ነው እንጂ ሌላ ሰው ጥላቻ ኖሮብኝ አይደለም። በቃ እኔ መነን ብዙ ቦታ ላይ ተገናኝተናል። እሷም ታውቃለች፣ እናወራለን። በሰላም ነው የምናጠናቀቀው። ባንስማማ እንኳን ማለት ነው በቃ ባንስማማ፣ ቃላትም በቃላት ነው የምናሸንፈው እንጂ እኛ ተጋጭተን አናውቅም። ለዛ ነው እንጂ እረ ሰው አከብራለሁ ወዳለሁ። ማንም ሰው ቢያወራኝ አወራለሁ። ግን እንደ ሰለሞን ያሉ ትንሽ ቀድሞ የሚሳደቡ ሰዎች እሺ፣ በቪዲዮ ሀሳብ መስጠት የምንፈልገው አንደኛ ቪዲዮ እውነት ነው ትክክል አይደለም። ያንን ቤተ ክርስቲያን የፈቀዱ አካላት እንዴት ለምን እንደሆነ ማለት አስተዳዳሪ ያለው ሰበቃ ጉባኤ ያለው ቤተክርስቲያን ጠይቃለች። ግን ስትጠይቅ ዝምብላ ሄዳ ነገሮችን በችኮላ ነገሮች በችኮላ ሲሆኑ ጉዳዩ ትክክለኛ መረጃ አይገኝም። ተገደውም ሊሆን ይችላል፣ ፈልገውም ሊሆን ይችላል። በአጠቃላይ ጉዳዩ ግን እኔ አልስማማም፣ እንደ ሰውነቴ ሰው እንደመሆኔ ማለት ነው። ምክንያቱም ሰው የአምልኮት ስፍራ ላይ አምልኮት ብቻ ማከናወን ያለበት። አንተ ብቶ ምን ታደርጋለህ ልትሉኝ ትችላላችሁ። እኔ አልቀበለውም። እኔ አሁን ያለሁበት አካባቢ ኦሮሚያ ክልል ነው። አማርኛም እችላለሁ። እዛም የገጠሙን ነገሮች ነበሩ። ከዚህ በፊት ግን የሚያስተላልፉት መልእክት ጥሩ ካልሆነ ማይክ ነው የምንቀበለው። ግለሰቦች እንኳን ወጥተው ፖለቲካ ሊያራምዱስ ቢሞክሩ ግን እዚህ ቤተክርስቲያን ብቻ አይደለም። እንዲህ አይነት ነገር በአማራ ክልል ላይ ብዙ ቦታ ላይ አለ ነበረ። ይሄ ወጣ፣ በቪዲዮ ወጣ። ይሄ በቪዲዮ ወጣ እንጂ ብዙ ቦታ ላይ የሆኑ አባትም ከዚህ በፊት ግድያ ሁሉ ፈጽሙ ሲሉ መግደልን ወንጌልም አይቀበልም ቤተክርስቲያንም አትቀበልም። ግደሉት፣ አንድ ጥይት አጣችሁ ወይ እገሌን ለመግደል እኔ ስም መጥቀስ ስለማልፈልግ የሚሉ አሉ። ይሄ አሁን ምን አይነት ሞኝነት ነው? ተቀበላለች ማለት ኦርቶዶክስ፣ ምን አይነት ሞኝነት ነው? የመጨረሻ ሞኝነትና አስከፊ ነገር ነው። በእርግጥ ይሄን ጉዳይ ሲኖዶሱ ያያል። ባኛ እኛ እናንተ ሳትሆኑ እኛ እንጠይቃለን። እናንተ መጠየቅ ባትችሉ እኛ ግን እንጠይቃለን ጉዳዩ ምን ላይ ደረሰ ብለን እንደ ቤተክርስቲያን አገልጋይነታችን ቤተክርስቲያንን የሚያስነቅፍ አገርን የሚያበጣብጥ ለሀገር የማይመች የሚከፋፍል አጀንዳ ይዞ አውደ ምረት ላይ መውጣት አይቻልም ስለዚህ ስህተት ነው ነው ስህተት ነው ይህ ወንድማችን ቅድም ስህተት አይደለም ብሏል መሰለኝ እንደዚህ አይነት ነገር በጭራሽ ስህተት ነው በቃ ይህ ማንም ቀርቶ ያስተላልፈው ፕሮቴስታንቱ የሚያስተላልፈው አማኙ የሚያስተላልፈው ነው

ምንድን ነው ቤተክርስቲያን እንግዲህ፣ የዛሬ ሁለት ዓመት አካባቢ የተደረገ አሁን የተናገሩትን እርሱ ገብቶኛል። ማን የሚናገሩ እንደፈለጉ እየተደረገ ነው። ታቦት እንደዚህ ወጥቶ ጳጳስ ናቸው የተናገሩት። እንዲሁም አሁን ከትምህርታቸው መታየት አለበት ከተባሉት አንዱ ናቸው። አሁን ከዚህ ከጉባኤው በኋላ ማለት ነው እና ያን ጊዜ ግን በወቅቱ ቤተክርስቲያኒቷ ሲኖዶሱ አላወገዘም፣ እኔ ሰው አላወገዘም። ቤተክርስቲያኒቷ ዕለት ዕለት ዝም እያለች ነው የመጣችው። አሁን የእርስዎን ሀሳብ ላቀነቅ ነው ምክንያቱም የጠሯቸው ጳጳስ ጳጳስ ደረጃ ናቸው። ያው በስልጣቅ ሰው የተናገሩት ያው ሶሻል ሚዲያ ላይ ያለ ሰው እና ጠቅላይ ሚኒስትር የተናገሩት ነበር። ሆነ ሚኒስት ያየዋቸው ና ቤተክርስቲያኒቷ ግን ምንም አይነት ምንም መሰል ሰጠች። በጳጳስ ደረጃ እንኳን ሲናገር ለማለት ነው። እና ይሄ ነገር ወዴት ነው የሚያመራው? አሁን እርስዎ ካሉት ዝም እየተባለ መቶ መቶ ነው እዚህ ደረጃ የተደረሰው። እና እንዴት ነው የሚያዩት? እሱንም እንትን ብለው አንድ ላይ ይንገሩ። የሁለት አመት በፊት ነው የተደረገው፣ አይ ቲንክ ቱ ታውዘንድ ስሪ አካባቢ የሆነ ነገር ነው ያ ሀፕን ያደረገው፣ ና ግን ሲኖዶሱ ምንም የሰጠበት መግለጫ የለም። ስለዚህ ቤተክርስቲያንቷ ከፖለቲካ ጋር ንክኪ ቤተ አይደለች ነጻ ናት ለማለት ሊሆን አልችልም መቶ በመቶም ባልን ሀምሳ ሀምሳ ፖለቲካ ውስጥ አለችበት ብዬም ነው የማምነው በግሌም። ለምን ብዙ ጊዜ ተደጋጋሚ ነገሮች ስለታዩ ማለት ነው። በጳጳስ ደረጃ እንደዛ ሲናገር ዝምን የተባለው እና ይቀጥሉበት እስኪ ሄደን አንድ ላይም ጨምሮ እንዲያዩበት ስለፈለኩኝ ነው። በነገራችን ላይ ቤተ ክርስቲያን ብቻ ሳትሆን የትኛውም የእምነት ተቋም ከመንግስት ጋራ ነው። ምክንያቱም መንግስት በመጽሐፍ ቅዱስ ራሱ ለመንግስት ናቀው፣ ስደበው፣ ተቸው የሚል አብረው ቢሰራ መልካም ነው። ከመንግስት ጋር ህዝቡን በሆነ አጋጣሚ መንግስት ቢፈልግ ያን ህዝብ መልእክት ለማስተላለፍ በጤና ጉዳይ፣ በትራፊክ ጉዳይ፣ በብዙ ነገር ጉዳይ አብሮ መስራት ያስፈልጋል። ይህ ስተት አይደለም፣ ነገር ግን ኦቨር ሲሆን ነው። አሁን ኦቨር ነው። ይሄ ይህ አሁን ከአምሳ አምሳ ካልሽው በላይ ከመቶ በላይ እንደውም ቤተክርስቲያንን አቆጣጠር ነው የሚመስለኝ። እንደውም እዛ ሰራዊት አስፍረዋል። ቤተክርስቲያኗ ዙሪያ ሰራዊት እንዳለ ነው እኔ የሚመስለኝ እንጂ ይህም ቤተክርስቲያን ነፃ መውጣት አለባት። በቃ እንደዚህ ያውደ ምረት ላይ ካህን ሳይሆኑ ዲያቆናት ሳይሆኑ ሰባኪ ሳይሆኑ ዘማሪ ሳይሆኑ ግለሰቦች እየፈነጩባት እንዳለና ቤተክርስቲያንን መቶ በመቶ እንደተቆጣጠሯት የሚያመለክት ሀሳብ ነው። የዛሬ ሁለት ዓመቱ የተከሰተው እንትን እንደ ኦሮሚያ ክልል ጥያቄ እየቀረበ ነው። በኦሮሚያ ሲኖዶስም አሉት እየተጠየቀ ነው እኛ ምን ይጠይቁ፣ ደግሞ ሀሳቡን እያቀረብን ነው። ይሄ ግድ ነው። ምክንያቱም ድጋሚ እንዳይነት ስህተት እንዲፈጠር አንፈልግም። ይሄንን ስህተት ደግሞ አልደግፍም። ስለዚህ አንቺ ሀምሳ ሀምሳ ያልሺው ከመቶ በላይ ነው። በአደባባይም ስለወጣ ማለት ነው። ቀድሞ የነበረ ነው። አሁን ቀድሞ በጥንት ጊዜ መንግስትና ቤተክርስቲያን ተያይዘው ነበር። ያው ብዙም የሃይማኖት ዋና የእምነት ተቃዋሚ ላልነበረበት ጊዜ የኦሮሚያ ሲኖዶስ ሲሉ ሰማሁ ልበል የኦሮሚያ ሲኖዶስ እየጠየቀ ነው ሲኖዶስ አለ እንደ በኦሮሚያ እሱንም እስኪ ግልጽ ያድርጉልን አሁን ወደ እዛ እንሂድ አሉን አዎ እንዴት ነው የማይኖረው የኦሮሚያ ቤተ ክህነት የኦሮሚያ ሲኖዶስ አለ በቋንቋ የሚያስጠምር አለን ምንድን ነው የሚታወቅ አለ እንዴ ሊኖርም ይችላል ሲኖዶስ አንድ ነው እያለ ነው ቤተክርስቲያን አለን የሚባለው ኦሮሚያ ቤተክነት ነው ማለት ነው። እንግዲህ ቃላት ስህተት ነው። ኦሮሚያ ቤተ ክነት ነው ምናልባት እንዳታጋጨኝ፣ ወደ ይ ወደ ሀሳባችን እንሂድና ይሄ ጉዳይ በጣም ከቤተ ክርስቲያናችን ጋር ተሳስሮ ሊሄድ አይችልም፣ መብትም የለውም አይደለም። ፋኖ ነው መንግስት ራሱ ቤተ ክርስቲያን ላይ ከልክ በላይ መቆም የለበትም፣ ከልክ በላይ ማሰብ የለበትም፣ ከልክ በላይ ቤተ ክርስቲያን ውስጥ ጣልቃ መግባት የለበትም። የኔ አቋም ነው ይሄ የክርስቲያን አቋም ነው። እና ያ ጉዳይ ስህተት ነው። እዛ ወደ ምረት ላይ ወጥቶ አንዱን ፓርቲ ደግፎ አንዱን ፓርቲ ተቃውሞ አንዱ ጀግና አንዱ ደግሞ ኮሳሳ አድርጎ ሀሳብ ማቅረብ ይሄ ስህተት ነው። ከስህተትም በላይ ስህተት ነው። አገር ነገ አገር ቢገዛ እንደ ድሉን ሰቶት ቢገዛ እንኳን ምን ሊያደረግ ነው? ምን ሊያደረግ ነው? ስንት ማህበረሰብ ያለበት ስንት ደጋፊም ተቃዋሚ ያለበት ሀገር ውስጥ አንድን እንትን ቁም የሚደግፉም አለ የሚቃወምም አለ አብዛኛውም የሚቃወሟቸው ማህበረሰብ ወይም ኢትዮጵያ ውስጥ ገዳይን የማይቀበል ማህበረሰብ ነው። ተፋቅሮ ተስማምቶ የሚኖር ማህበረሰብ ነው። ይህን ወጥተው በመናገሩ ፖለቲካ ሰራን ካለ ፖለቲካ አይደለም፣ ስህተት ነው። እንደውም ከደጋፊ ቀነሰ ነው ብለን የምናስበው እንደ ቤተ ክርስቲያናችን ተቀባይነት። አንዴ አንዴ አንዴ ልናገር አንድ ነው። ይቅርታ ጋር ምንድን ነው እርስ የሚያወሩት የግለሰብ ነው። እንደ ግለሰብ መቃወሙትን ጥሩ ነው፣ አፕሪሺየት አደርጋለሁ። ነገር ግን ቤተክርስቲያኒቷ እጅግ በጣም ይሄ የቤተክርስቲያኒቱን ስምና አቋም የሚያጎድፍ ነው። ስለዚህ እኛ የኦርቶዶክስ አቋም ነው ብለን ነው የምንወስደው። ሲኖዶሱ አንዲት ትንፍሽ አላለም። ስለዚህ ሲኖዶሱ ራሱ የፋኖ ደጋፊ፣ የፋኖ ህልምና ራዕይ ተካፋይ ኦኬ። ቅድም የተነገሩ ስድቦችና ምኞቶች በሙሉ የዛ ፈላጊ እና አስፈጻሚ የሆነች ቤተክርስቲያን ነች ብለን ነው የምንወስደው። መቼ መሰሉት ይህንን ማለት የማቆመው ቤተክርስቲያኒቱ ኦፊሻሊ በዚህ በዚህ በሸዋ ምትን ዞን ምናምን እንደ ሰሙዌር የሆነ ወረዳ የሆነ ቤተክርስቲያን ይሄ ስፔሲፊክ ቦታውን ጠቅሳ የተደረገው ነገር የኢትዮጵያ ኦርቶዶክስን የማይወክል ከዚህ በኋላ ፋኖ የሚባል አደረጃጀት ታጣቂ ቡድን ቤተክርስቲያናችን ዝር እንዳይል ብለዋ አቋም ስትይዝና ስታወጣ ስትናገር ስትከለክል ነው እንጂ አንድ ቄስ መጥቶ እዚች ጋር አይ ኦርቶዶክስ ዘድዜ እንደዚህ መሆን የለባትም ስላለ ምንም የምንቀበለ ነገር የለም። ኦኬ፣ የእርሶ አቋም ነው፣ እንደ ግለሰብ አቋሞት አፕሪሺት እናደርጋለን። ነገር ግን እንደ ቤተክርስቲያን ግን እኛ የተደረገውን ነገር ኦርቶዶክስ ስ ኦርቶዶክስ ኦርቶዶክስ ማለት ይቺ ነች ብለን ነው የምንወስደው። ኦኬ፣ ስለዚህ የእርሶ የግል አቋም ግን የግሎት ነው ቤተክርስቲያንን አይወክሉም። እርስዎ ብቻዎትን ቤተክርስቲያን መወከል ስለማይችሉ ሲኖዶሱ ነው ቸርቿን ሪፕሬዘንት የሚያደርገው። ስለዚህ ሲኖዶሱ አቋሙ ከፋኖና ቅድም ከተነገረው አቋሞች ጋር ስድቦች ጋር የተስማማ ኦኬ። ከመንግስት ጋር ያለው አቋም እንደዛ የሆነ ተመሳሳይ ማለት ነው። ለወንጌላውያን ያላቸው ጥላቻ በዛ በተነገረው ልክ፣ ስድባቸው ሁሉ የቤተክርስቲያኒቱ ስድብ ነው ብለን ነው የምንወስደው እርስ እንደግለሰብ ግለሰብ አቋሙትን አፕሪሽት ያደረጋሉ መቃወሞትን። ከዛ ውጭ ግን ኦርቶዶክስ እንደዛኔት ብሎ መናገር አይችሉም። ምንለውት ነው ቅል ምናልኩ በጳጳስ ደረጃ ሲነገር የዛሬ ሁለት አመት ታቦት ቆሞ ምንም አላለም ሲወደሱ። ስለዚህ ቤተ ክርስቲያኒቶ አቋሟም እሱ ነው ብለን ነው የምንወስደው። በድሌ ማለት ነው የሚያልኩት እሱ ነው ሰው ልሚያጠናከረው እሱ ነው አለስ ሲኖዶሱ አይመለክት ይሄ ነገር ትክ አይደለም። መድረክ ላይ ታቦት ቆሞ ፖለቲካ መነገር የለበትም ምናም ብለው ካልወሰዱ የግሎትን ሀሳብ እናመሰግናለን። በዛ ልክ መቃወሞትን፣ በርቱ፣ ይቀጥሉበት ሾ ምንላለን። አሁን ወደ ርዕሱ እንመለስና አሁን ጥያቄ መልሳሉ አይመልሱመልሳሉ አይመልሱ? ለእናንተ ብፁ ነኝ አልኩሽ እኮ አልሰማችሁም? ቅድም አሁን እንደ መጽሐፍ ቅዱስ እርሶ ብፁ ነው ወይስ አይደሉም? እንደ ቃሉ አስረዱ። እንደ መጽሐፍ ቅዱስ ቅድም ሳስረዳ ነበረ። የምንም አላስረዱ ቃል መፈጸም። እሺ፣ አሁን አዳምጪኝ የመጽሐፍ ቅዱስን ቃል መፈጸም ከቻልኩ ብፁ ነኝ። ማንኛውም ሰው መፈጸም ከቻለ ነው ብፁ ነኝ። የትኛውን ቃል ፈጸመ? የእግዚአብሔርን ቃል ለምሳሌ ጠቀሰው፣ እንጂ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብጽህና ደረጃ ላይ ሊያስደርሱሽ የሚችሉ ብዙ ቃሎች አሉ። እግዚአብሔር ቃሎች አሉ፣ ፍሬያማ ቃሎች፣ የሚያጸድቁ ቃሎች እኮ። በእነሱ ቃሎች መሰረት እርሶ ብፁ ኖት። ለእናንተ ብፁ ነኝ፣ ለኛ አላልኩትም። ቀሲስ አይጣመሙ ቀጥታ መልሱ። ቀጥታ ለጠየቃችሁ፣ መለስኩላችሁ። ለእኛ አይደለም፣ ለራሶት ብፁ ነዎት። እርሶ ለእናንተ ብፁ ነኝ። መልሶ ይሄ ነው። ቀሲስ መጽሐፍ ቅዱሱ አንዱ አንዱ ላይ ብፁ ነው ነው የሚለው? እኔ እናንተ ላይ ብፁ ነኝ። አንዱ አንዱ ላይ ብፁ እንደሚሆን ከመጽሐፍ ቅዱስ ያሳዩን እስኪ ቀሲስ እሺ ለምሳሌ ሆሪዝ የጻት ምዕራፍ ሰባት ላይ ሄደሽ ስታነቢ ሙሴ በግብጽ ላይ ብፁ ነበር፣ አምላክም ነበር። አምላክነት አልጠየቅኩትም። አንዱ አንዱ ላይ ብፁ ይሆናል የሚል የእግዚአብሔር ቃል ያሳዩኝ። እኔ እናንተ ላይ አሉ እኮ። እንደዚህ አይነት አስተምህሮ መኖሩን ያሳዩዋ። እናንተ ላይ ደስ ይላል። እኛ እኮ ራሳችን ብፁ ይሆናል ነው ሰው። እኛ ላይ እንደዚህ ነው ያለው ነው ያ ወዲህ ዝናኝ የጸደቁን ሰዎች ነን፣ እኩል ነን። ብፁእነታችን ቅድስናችን ከማንነታችን የተነሳ ሳይሆን ክርስቶስ የተነሳ ነው ብለን የምናምን ሰዎች እኛ ላይ ያው ብፁ መሆን አይችልም ለማለት ነው። ምክንያቱም እናወር በክርስቶስ የሆንን የጸደቅን የተባለ ጸጋ